እናንተ በኢየሱስ ክርስቶስ፣ እኔ ደንግጬ ነው ወደዚህ የመጣሁት። የምስራች ሞተች እንዴ? እህ በቅርባ እንዴት ተሽሏት ኢትዮጵያ የገባችው። ከዛ መቼ ቀን? ትናንት። ትናንቱ ላይ ብቻ ሰምቻለኝ። የጀርባ አጥንት ካንሰር ተገኝቶባት ድጋሚ ወደ ታይላንድ ሄዳለች ሲባል፣ ወይኔ እግዚአብሔሩ፣ ወይኔ እግዚአብሔሩ። ይሄ ካንሰር የሚባለው በሽታ ምረት የሚባል አያውቅም እንዴ? ምን እየተካሄደ ነው? ከዛ ሁሉ ኬሞ በኋላ ድጋሚ ታማ የሞተችው የሰማይ አምላክ የምድር ባለቤት በኢየሱስ ስም፣ እንዴት ነው የሚያስፈራው። ለእሷ እያገለገሉ መሞት ለእሷ እድል ነው፣ የምር እድል ነው። ስንቶቹ አለ ሳያገለግሉ በወጡበት የሚቀሩ እሷ እንኳን ሳይገቡ እሷ ግን ቤቷን ሰርታለች። መልካም እረፍት ይሁንላት፣ የምር ሞታ ከሆነ በኢየሱስ ስም እናንተ ይቺ የፕሮቴስታንት ዘማሪዋን የምስራችን አወቃችኋት? ሞተች አሉ እኮ በመድኃኔዓለም። ባለፈው ከካንሰር ዳነች ሲባል ሰምቼ ነበር እኮ በመድኃኔዓለም። ደግሞ ስሟም እንደኔ ሞክሼ ነች። መልኳስ ቢሆን እኔን ነው የምትመስለው። ማርያምን ሳያት የሆነ ዘመዴ ዘመዴ ነው እህቶቼ፣ እንኳን እኔን አይመስሉም እንደሷ። እግዚአብሔር ምስክሬ ነው እንዴት እንዳሳዘነችኝ መቼ ነው ደግሞ የሰማሁት፣ ከካንሰር ድና ሌላ በሽታ ተገኘባት ብለው ፌስቡክ ላይ እቼ ነበረ። ነፍስሽን በአጸደ ገነት ያኑረው። እግዚአብሔርን በጣም ነው ያሳዘነችኝ። ነፍስ ይማር። ለወገን ዘመዶቿ መጽናናትን ይስጥልኝ። አያችሁ አደረ ጋይዝ ላይፍ ኢዝ ሾርት፣ መቼ እንደምንሞት አናቅም። ባለች ጊዜ ግን ለሰው ልጅ ተንኮል ከማሰብ ክፋት ከማሰብ መልካም ነገር አድርገን ብናልፍ ይሻላል። እቺ ነች ህይወት። በጣም ነው የሚያሳዝነው። ማ ለነበራት የካንሰር ሕክምና በመላው ኢትዮጵያውያን ዘንድ ርብርብ ሲደረግላት የነበረችው ዘማሪት የምስራች ከዚህ ዓለም በሞት መለየቷ ተሰምቷል። አጠቃላይ ርብርብ ያደረጋችሁ እንደዚሁም ደግሞ በዚህ ሀዘን ክፉኛ ለተጎዳችሁ በሙሉ መጽናናት እንዲሆንላችሁ እመኛለሁ። ጌታችን ምስራቅ፣ ዘማሪት ምስራቅ እግዚአብሔር አምላክ ከደጋቆች ጋር በመንግስት ሰማያትን ያስቀምጣት። ያገለገለችው ጌታ እሱ እሷስ ወደ ቤቷ ፈለገችና፣ ምን ልላችሁ ነው የመጣው መሰላችሁ፣ ውድ ቤተሰቦቼ፣ አንዳንዴ እግዚአብሔር ስረዳን እግዚአብሔር ስለዚ እግዚአብሔር ከሱ ብዙ መከራ ውስጥ ሲያሳልፈን የሆነ የዓላማ በእኛ ላይ ባለበት ነው። አንዳንዴ ደግሞ በራሳችን ጥፋት በራሳችን የምናጠፋ ነገሮች ይኖራሉ። ያው ደስታም እንዳለ ሆኖ ያው ባንኮንግ በነበረችበት ጊዜ ታውቃላችሁ፣ ብዙዎቻችሁ ህንፃ እንኳን ፈርሶባት ከዛ ውስጥ የመጨረሻ ኪሟን እያደረገች ፈርሶ ነበረ ህንፃው። ከዛ ሁሉ አስመልጧት አመጣት እዚህ። ምን ከካንሰርም ተፈውሳለች ተባለ፣ ብዙ ነገር ተባለ በካንሰር ላይ መፈወሷ፣ እግዚአብሔር ይመስገን፣ እግዚአብሔር ክብሩን ይውሰድ። ነገር ግን ኬሞ ራሱ ራሱን የቻለ ሳይድ ኢፌክት አለ። ራሱን የቻለ የሆነ ነገር ወደ ሰውነታችን ስገባ ወይ ወደ ነታችን ስመጣ ይሄ ፈራራሽ ስጋችን ላይ ብዙ ነገሮችን ያመጣል። ነገር ግን እሷ ለስጋዋ ጥንቃቄ አላደረገችም። ለሌሎች ሴቶችም ለሌሎች ወንድሞችም ይሆናል ብዬ ነው። ይሄ ለምን ብትሉ አንዳንዴ ስጋችንም እረፍት ያስፈልገዋል። ለስጋችንም ልክ ለነብሳችን ብዙ ነገር እንደምንፈልገው ይሄ ስጋችንም እረፍት ያስፈልገዋል። ይሄን ለዛ ስጋዋ እረፍት አልሰጠችውም። እረፍት ያልሰጠችው የምላችሁ ብዙ ካንሰር ታማሚ ኬሞ ውስጥ ቅርና እንዲሁም ራሱ ብዙ ኢንፌክሽኖች ያጠቃቸዋል ሰውነታቸው ውስጥ ብዙ በተለያየ መንገዶች ኢንፌክሽኖች ያጠቆታል። እና እሷ ደግሞ ልክ ስትመጣ ራሱ አቀባበል ሲያደርጉላት ብዙ ነገር ሲያረጉላት ቢያንስ የሚቀበላት ሰዎች ማስክ ያደረገ አንድ የለ፣ እጃቸው ላይ ጓንት ያደረጉ የለም። ለምን ብዙ ወደ ሰውነታችን የሚመጣ ሰውነቷ ምንም የሚቋቋም ነገር ግንትን የለውማ። ይሄን ጥንቃቄ ማድረግ ነበረባቸው። በዛ ላይ ደግሞ ኦፕሬሽን ብዙ እንትን አልፋ አይደለ የመጣችው? ለስጋዋ እረፍት አልተሰጣትም። እዚህም ግብዣ፣ እዛም ግብዣ፣ እዚህ ምልልታ፣ እዛ ምልልታ ነበር። እግዚአብሔር ይመስገን። እሱም መልካም ነው። ከፍቅራችሁ የተነሳ ለእሷ ላላችሁ ክብር የተነሳ ነው። ግን እሷ ኦሬዲ አንዴ አምልጣለች ሄዳለች። ለወደፊት ለሚመጣ ሰው ራሱ ለሚፈጣ እንደዚህ አይነት ነገር ስከሰት መጀመሪያ ለስጋም ልክ ለነፍሳችንም እንደምንል ለስጋችንም እረፍት ማድረግ እረፍት እረፍት ማድረግ ከኢንፌክሽኖች ራሳቸውን መጠበቅ። ፌብን ለዚህ በጣም ጎበዝ ናት። ብዙ ጊዜ ፌቡን እከታተላታለሁ። እሷም አሁን ስትመጣ ለእሷም እራሱ ጥንቃቄ አድርጉ። እውነት በጣም ጥንቃቄ ማድረግ ያስፈልጋል። ለምን በጣም ብዙ ነገር አይቋቋሙም፣ አይችሉም? ለዛ ነው በጣም ገለል ማለት በቃ በፍቅራችሁ ደግሞ መቀበል ስትፈልጉ ለፍቅራችሁ ክብር ልትሰጡ ስትፈልጉ ለክለስ ጋር ማስክ ማድረግ ጓንት ማድረግ። ይህንን ጥበብ የሰጠን እግዚአብሔር አይደለ? ይህንንም ጥበብ መጠቀም ሳይንሱንም መጠቀም። ከዛም ልክ ድኖ ሙሉ በሙሉ ነጻ ሲሆኑ ቁስላቸውም ኦፕሬሽን የተሰራ ሙሉም ነገሮች የተደረገ ፍሪ ይሆናል። አንዳንዴ ካንሰር ምን መሰላችሁ፣ እናንተ ለፍቅራችሁ ነው ኬክ ምናምን ሰርታችሁ ስትጠብቁ ነበረ እና ስቆረስ ነበረ ግን ከጣፋጭ ነገር፣ ከስንዴዎች፣ ከተለያየ ነገሮች መጠበቅ። ለምን ይተካል? ጣፋጭ ነገር ሳያገኘው ለዛ ቦታ ላይ ይተካል። በሌላ መንገድ ሄዶ ይተካል። ይሄንን እንዳይተካ ራስን መጠበቅ፣ ራስን መንከባከብ ብዙዎች አሁን ለምሳሌ ይሄን አይበላም ይሄን አንበላም የምንለው ለስኳር ታማሚዎች እንደምንጠነቀቀው ለካንሰር ታማሚዎችንም ጥንቃቄ ማድረግ ነው። በቃ ምግብ ጣፋጭ ነገር እንትናቸው ውስጥ ካለ የማገገም ኃይሉ ይኖራል። አንደኛ ደግሞ ካንሰር አንዴ ይሄ ሰው ደም ውስጥ እግዚአብሔር አያስገባ፣ ክፉ ክፉ ክፉ ነው። ይሄ ሰይጣን ስራ ነው። አይግባ ከገባ ግን በቃ ጥንቃቄ ማድረግ ጥንቃቄ በጣም ይፈልጋል። ስለዚህ ይሄን ይሄን ጥንቃቄ ማድረግ አሪፍ ነው። ኦልሬዲ ምስራች አምልጣለች ወደ አባቷ ሄዳለች፣ ወደ አገለገለችው አምላኳ ሄዳለች። ወደፊት ላሉ ሰዎች ነው አሁን ላለፈ ያለፈ ያው በእሷ ሰበብ አድርገን ለሌሎች ጥንቃቄ ማድረግ ይህን ቪዲዮ የሚሰሙ ዘመዷችሁ ውስጥ የታችሁ ወይ በተለያየ መንገድ እንደዚህ ያለ ነገር በእናንተ ውስጥ ሲከሰት ጥንቃቄ አድርጉላቸው። ለምን ጥንቃቄ በጣም ያስፈልጋል። በጣም እግዚአብሔር ረቷት። አንድ እናትን ያውቃታለሁ እና እግዚአብሔር ረቷት፣ ከመዋንም ወስዳ ምንሆንም አድርጋ በህይወት የምትኖር አለች እና ስለዚህ ጥንቃቄ ማድረግ ነው። በጥንቃቄ ከተንቀሳቀስን በማስተዋል ካደረግን ካንሰር እኮ ይድናል። እግዚአብሔር ከረዳ ይድናል። ግን የኛ ደግሞ አንዳንዴ ዳን ብለን የራ